ፕሬዚዳንት ዶናልድ ትራምፕ ከቀናት በፊት በሀገራት ላይ ጥለውት የነበረውን ታሪፍ ለሚቀጥሉት ዘጠና ቀናት ተግባራዊ እንዳይሆን አዘዋል። ይህ ውሳኔ ትራምፕ በሀገር ውስጥም ሆነ ከሀገር ውስጥ የበዛባቸውን ጫና ያመላከተ ተደርጎም ተወስዳል። ዶናልድ ትራምፕ ደግሞ በሀገራትና ዜጎቻቸው ላይ እየፈጠረ ያለውን ጫና ከወዲሁ በመመልከቴ ነው የዘጠና ቀናት ክልከላ ያስቀመጥኩት እያሉ ነው። አሸብር ካሳውን ትንታኔ አለው። እሳቸው እንዲህ ናቸው። በዚህኛው ሲጠበቁ በሌላ አቅጣጫ መምጣታቸው የማይጨበጡ ሰው እንዲባሉ አድርጓቸዋል። አንዳንዶች እንደውም የትራምፕ አካሄድ ከአሜሪካ ውጭ እይታዎቹ ትርጉም አልባ ናቸው ሲሉም ይደመጣሉ። ይህ ከስደቡትም ቢሆን ሰውየው አይጨበጠ እንደሆኑባቸው የሚያጠያይቅ አይደለም። ምክንያቱም ዛሬ የወሰኑትን አዳራቸውን ሰርዘውት ያገኟቸዋልና ነው። ከቀናት በፊት ፕሬዚዳንቱ አሜሪካን በያቅጣጫው ተወጥራ መጠቀሚያ ሆናለች በማለት ከመቶ በላይ በሚሆኑ ሀገራት ላይ ታሪፍ ጣሉ። ዛሬ ደግሞ ታሪፉ ለቀጣይ ዘጠና ቀናት ተግባራዊ አይሆ አይሆንም ሲሉ ተናገሩ። ነገርየው ጫና የፈጠረባቸው ሀገራት እፎይታ ቢሰማቸውም አንዳንዶች ግን አሁንም የሰውየውን አካሄድ በአንክሮ መከታተል ይሻላል ማለትን መርጠዋል። ምክንያቱም እንደተባለው ትራምፕ የአቋም ሰው ሳይሆኑ በተለዋዋጭ አቋም የነገሮችን ቀጣይነት አይገመቴ ስለሚያደርጉ እንጂ። ለዚህ አሁናዊ ውሳኔ ምክንያቱ ምንድን ነው ተብለው ሲጠየቁም፣ ሀገራትና ዜጎቻቸው ቀጣይ ምን ሊፈጠር ይችላል በሚለው ስጋት ውስጥ መግባታቸው ስላሳሰበኝ እፎይታ ለመስጠት ነው ሲሉ ተደመጡ። በአብዛኛው ሰዎች ቀጣይ ምን ሊፈጠር ይችላል የሚል እያሰቡ ስጋት ጨምሮባቸው ነበር። እኛ ብዙ ስራ አለብን። የኔን ያክል የስራ መሪ እስካሁን አላየሁም። ስለዚህ ንግድን በተመለከተ ቀጣይነት ያለው ስራ መስራታችን አይቀርም። ከወዲሁ ነገሮችን መስራታችን ይቀጥላል። ብዙዎችን ቢያስከፋም ከኛ መጎዳት ግን አይበልጥም። ነገሩ ግን ያ ብቻ እንዳልሆነ ያስታውቃል። በቀጣይነት በምርቶቻቸው የአሜሪካን ገበያ ላይ ለመድረስ ፍላጎት ያሳዩ ሀገራት አሁን ላይ ሌሎች መዳረሻዎችን መመልከት መጀመራቸው እሳቸውን ሳያሳስባቸው አልቀረምን የሚባለው በተለይ ደግሞ የእስ ሩሲያና አውሮፓ ሀገራት ለእነዚህ ሀገራት ምርት እንዳማራጭ ሆኖ መቅረባቸው ትራምፕን ማሳሰቡ አልቀረም። ሌላም አለ። ራሳቸው አሜሪካውያን ሳይቀሩ የትራምፕ አካሄድ ከቀሪው ዓለም ጋር ሀገራቸው እንዳትታረቅ እያደረጋት መምጣቱ ጥያቄ እንዲያነሱ አድርጓቸዋል። ስለሆነም መሪያቸው ላይ ተቃውሞ ማንሳትና መጠየቃቸው ፕሬዚዳንቱ አካሄዳቸው ላይ መለሳለስ እንዲያሳዩ ሳያስገድዳቸው አልቀርም። ነገር ግን የእሳቸው ውሳኔ እፎይታ የሰጣቸው ለሰዎች ብቻ ሳይሆን ለዓለም ገበያ ጭምር ነው። ከውሳኔው በኋላ ባሉት ቀናት የሀገራቱ ገበያ 6.6 ትሪሊዮን ዶላር ኪሳራ ገጥሞት እንደነበር ሲነገር አሁን ላይ ግን ምጣኔ ሀብቶች በተቃራኒው ጎዳና ከነበሩበት መደነቃቀፍና ስጋት ማንሰራራት ጀምረዋል። ይህ ግን እስያዊቷን ሀገር አይመለከትም። ቻይና በትራምፕ አስተዳደር እንደ ጠላት ከተቆጠረች ቆይታለችና አሁንም እየሆነ ያለው ይህ ነው። ትራምፕ ከቻይና ጋር ያሉበትን ንግዳዊ ግንኙነት ለመቆጣጠር በወሰኑት ውሳኔ የታሪፍ ጫናውን 125 በመቶ አድርሰውታል። ለሀገራት አዲሱ ውሳኔ እንዲዘገይ ሲደረግ፣ በተቃራኒው የዚች ሀገር ግን እንዲጸና ተደርጓል። ይህም አጠቃላይ አሜሪካ በቻይና ላይ ተግባራዊ ያደረገችው የታሪፍ መጠን በሶስት ፍ ከፍ ብሎ ተገኝቷል። ትራምፕ በንግግራቸው አጽንኦት የሰጡትም ቻይና የምትባል ሀገር የአሜሪካ መዝባሪ ወይም ዘራፊ ነች በማለት ጭምር ነው። ቻይና ትልቋ ዘራፊያችን ነች፣ ማስተካከል አለባት። የሆነ ሰው እዚህ ላይ አንድ ነገር ማድረግ አለበት። ይቺ ሀገር ከእኛ ጋር የአንድ ትሪሊዮን ዶላር የንግድ ልውውጥ አላት። ያ ትክክል እንዳልሆነ ነው የምናውቀው። ስለዚህ ሁለት ቢሊዮን ደርሰናል። እኛ በቀን ውስጥ ረጅም ጊዜ አስቤበታለሁ፣ ተዘጋጅቼበት ነው ያደረግኩት። ተጨባጭ ለውጥም እየመጣ ነው። ቻይና በተመሳሳይ አሜሪካ ለወሰደችው እርምጃ አጸፋዊ ምላሽ ሰጥታለች። ይህም ወደ ሀገሯ በሚገቡ የዋሽንግተን ምርቶች ላይ እስከ 84 በመቶ ታሪፍ ጥላለች። በቂ ግን አይደለም። በሚቀጥሉት ጊዜያት የግንኙነቶች ተጽዕኖ ፈጣሪነት እየታዩ የሚለወጥ ነገር እንደሚችል ነው የተሰማው። ትራምፕም እንዳሉት ሀገራት ከሀገራቸው ጋር ያላቸውን ግንኙነት ወደ ተሻለ ደረጃ ማድረስ ካልቻሉ የታሪፍ መጠኑ እጥፍ እየሆነ ይሄዳል። እንደ ብሉምበርግ ጥናት ከሆነ በሶስት ቀናት ብቻ አለማችን አስር ትሪሊዮን ዶላር ኪሳራ ገጥሟታል። ይህ በምጣኔ ሀብታዊ ቋንቋ አስር በመቶ ወይም 5 ሀገራት አመታዊ ምርት ባክኗል ማለት ነው። ሀገራት በዚህ ደረጃ የኢኮኖሚ አለመረጋጋት አጋጥሟቸው የሚያውቀው እንደ አውሮፓውያን አቆጣጠር 1950 ላይ ነበር። የአሁኑም ከዚህ አንጻር ብቻ 20 በመቶ ከፍ ብሎ ተገኝቷል። እንደ ወርቅና ነዳጅ ያሉ ምርቶችን ቢሆኑ አንዱ ከአንዱ ልዩነቶች እንዲያሳዩ ሆነዋል። በልዩነት ወርቅ ታሪፍን ተከትሎ የፍላጎት መጠን ሲጨምር፣ ነዳጅ ግን የዋጋ መውረድ ተከስቶበታል። የዶላር የምንዛሬ መጠን ቢሆን አለም ላይ ቅናሽ አሳይቷል። ታዲያ ይህን መሰረት አድርገው ተቃውሞ ማሰማት የጀመሩት አሜሪካውያንም ትራምፕ አዲሱ የሚያሳዩትን ውሳኔ እንዲመለከቱት እየወተወቱ ይገኛሉ። እና ምሳቸው ዘጠና ቀናትን ለሙከራ ጊዜ ፈቅደዋል። ሆኖም ከዚህ በኋላ ጫና እየፈጠሩ ለሚገኙ ዜጎቻቸው ምላሽም ገበያውን እንቀይረዋለን ተረጋጉ ሲሉ ተማጽነዋል። ትራምፕ በቀጣይ ከሀገራት ጋር በንግዱ ተመጣጣኝነት አንጻር ንግግሮችን ለማድረግም ፍላጎት አሳይተዋል። በጥቂቱም ቢሆን ቅርበት ያላቸው ሀገራት መሪዎቻቸውን ወደ ነጩ ቤት ለመላክም ቀን መቁረጥ ጀምረዋል። የእስራኤል ጦር በደቡባዊ የቤሩት ከተማ ጥቃት ማድረሱ ተነገረ። በኢራን ጦር እንደሚደገፍ የሚነገርለት ሄዝቦላ እና እስራኤል ከአራት ወራት በፊት የተኩስ አቁም ስምምነት ላይ መድረሳቸውም ይታወሳል። ከሰሞኑ የእስራኤል ጦር በሊባኖስ ላይ ተደጋጋሚ የአየር ጥቃቶችን እያደረሰም ይገኛል። ጋሻው አርጋው በውጭ ዝርዝር ተመልክቶታል። ሊባኖስ ታጣቂ ቡድን ሄዝቦላ እና እስራኤል ከአራት ወራት በፊት የተኩስ አቁም ስምምነት ላይ ደርሰው እንደነበር ይታወሳል። በወቅቱም የእስራኤል ወታደሮች ከሊባኖስ ለቀው እንዲወጡና የጸጥታ ማስከበርና የድንበር ጥበቃውን የሀገሪቱ ጦር እንዲረከብ የሚያዝ ስምምነት ላይ ደርሰው ነበር። ይህ የተኩስ አቁም ስምምነት በሁለቱ ወገኖች መካከል ተፈጥሮ የነበረውን ጦርነት ለማስቀረት ዓላማ ያደረገ ሲሆን አሜሪካም ለሊባኖስ ጦር ትጥቅና ድጋፍ ለማድረግም ቃል ገብታም ነበር። ሆኖም ግን ከቅርብ ጊዜ ወዲህ እስራኤል በሊባኖስ ላይ ጥቃት ማድረሷን ተከትሎም በሁለቱ ወገኖች መካከል የተደረሰው ስምምነት ላይ ጥላ ያጠላበት ይመስላል በቀጠናው እየተስፋፋ የመጣው ግጭት ከጋዛ ተሻግሮ ጎረቤት ሊባኖስንም እያስጨነቃት የሚገኝ ጉዳይ ሆኗል እና ሐማስ መካከል የመጀመሪያው ዙር የተኩስ አቁም ስምምነት መቋረጡን ተከትሎ የእስራኤል ጦር በሊባኖስም ላይ የአየር ጥቃት በመሰንዘር ላይ ይገኛል ጥሩ በዛሬ ሁለትም በፈጸመው የአየር ላይ ጥቃት በቤሩት የሚገኙ መኖሪያ ቤቶችን ጨምሮ ትምህርት ቤቶች ላይ ጉዳት ማድረሱም ተነግሯል በዚህም ሁለቱ ወገኖች ዳግመኛ ወደ ጦርነት ውስጥ እንዳይከታቸውም ስጋትን ፈጥሯል እስራኤል ካደረሰችው የአየር ላይ ጥቃት በኋላም የቤሩት ነዋሪዎች ስጋት እንደገባቸውም ያለውም ነው የአልጀዚራ ዘገባ የሚያሳየው። እስራኤል ጦር በዛሬው ዕለት በፈጸመው የአየር ላይ ጥቃትም የሄዝቦላ ከፍተኛ አመራሮች ይገኙበታል የተባለ ስፍራ ስለመሆኑም ነው የተነገረው። እስራኤል ሁለት ሮኬቶችንም ወደ ቤሩት ደቡባዊ ክፍል ስለመተኮሷም ነው የተገለጸው። በኢራን ጦር እንደሚደገፍ የሚነገርለት ሄዝቦላ እስራኤል እየፈጸመች የሚገኘው ጥቃት ከወራት በፊት የተደረሰውን የተኩስ አቁም ስምምነት የሚጣረስ እንደሆነም በመግለጽ ላይ ነው። ይህንንም የሊባኖሱ ፕሬዚዳንት ጽህፈት ቤት በመተቸት ላይ ይገኛል። የፕሬዝዳንቱ ጽህፈት ቤት ኃላፊ እንደገለጹት ከሆነም በሁለት ወገኖች መካከል የተኩስ አቁም ስምምነት ቢደረግም ዛሬም ድረስ በግጭት ውስጥ ነው የምንገኘው ብለዋል። ከስምምነቱ ባሻገር እስራኤል በየቀኑ በሚባል መልኩ የህዝቦላ ይዞታ ነው በምትላቸው አንዳንድ የቤሩት አካባቢዎች ላይ ጥቃት በመሰንዘር ላይ እንደምትገኝም ነው የተናገሩት። እስራኤል ጦር ከትላንት በስቲያ ከስምምነቱ በኋላ ለሁለተኛ ጊዜ የአየር ላይ ጥቃት በሊባኖስ ላይ ማድረሱን ተከትሎ የህዝቦላውን የጦር አዛዥን ጨምሮ ሶስት ሌሎች ሰዎች መገደላቸውንም የሊባኖሱን የጤና ሚኒስትር መረጃን ጠቅሶ አልጀዚራ አስነብቧል። እስራኤል ዛሬ በፈጸመችው የአየር ላይ ጥቃትም በደቡባዊ ሊባኖስ የሚገኙ ትምህርት ቤቶችንና መኖሪያ መንደሮች ላይ ጉዳት ማድረሷም ተነግሯል። አምስት ወራትን ሊያስቆጥር ጥቂት ቀናቶች የቀሩት እስራኤል ሄዝቦላ የተኩስ አቁም ስምምነት ዳግም በማገርሸት እስራኤል በሄዝቦላ ላይ ጥቃት በመፈጸም ላይ ትገኛለችም ሲል ቢቢሲ አስነብቧል። የሐማሱ ታጣቂ ቡድን በኢራን ላይ ያልተጠበቀ ጥቃትን አድርሶ ከእስራኤል ጋር ወደ ግጭት መግባቱን ተከትሎ ሄዝቦላ ለሐማስ አጋርነቱን ለማሳየት ከእስራኤል ጋር ፍጥጫ ውስጥ ከገባ 14 ወራት ተቆጥረዋል። በዚህም በርካታ ውድመት እንደደረሰበትም ይነገራል። ባሳለፍነው መስከረም ወር የ የእስራኤል ጦር በሄዝቦላ ላይ ከፍተኛ የተባለለትንም የአየር ጥቃት ማድረሱ አይዘነጋም። ታዲያ ሁለቱ ወገኖች የተኩስ አቁም ስምምነት ማድረጋቸውን ተከትሎ ግጭቱ ጋብ ያለ ቢመስልም ከሰሞኑ ግጭቱ ዳግም ማገርሸቱ ቀጠናውን ወደ ለየለት ጦርነት እንዳያመራም ስጋትን ፈጥሯል ሲል አልጀዚራ አስነብቧል። ቀጠና ውጥረት አስነስቷል። ፓናማ በሁለት ሀገራት የንግድ ጦርነት ውስጥ የግጭት ማዕከል ለመሆን አውድማ መሆኗ ሀገሪቱ ላይ ጫና እንደፈጠረ ተገልጿል። አሜሪካ የፓናማ ቦይ ላይ ቻይና መስፋፋቷ ለብሔራዊ ደህንነት ስጋት በመሆኑ ሁለት ሺህ ወታደሮችን አሰፍራለሁ ስትል ፓናማ በበኩሏ የአሜሪካንን ጥያቄ ውድቅ አድርጋለች። ከውጭ በዝርዝር መርጠነዋል። ጸጋይ ንጉስ እንዲያስደምጠናል። የቤጂንግና ዋሽንግተን ፍጥጫ በንግድ ጦርነቱ ብቻ የሚያበቃ አይመስልም ዶናልድ ትራምፕ በበዓለ ሲመታቸው ወቅት 29 ደቂቃ በፈጀው ንግግራቸው ስለ ፓናማ ቦይ ዘርዘር ያለ ገለጻ አድርገው ነበር አሜሪካ ትቅደም በሚለው መፈክራቸው የሚታወቁት ዶናልድ ትራምፕ ፓናማን የትኩረት ማዕከላቸው ሲያደርጉ ነገርየው የቦዩ ጉዳይ ሳይሆን አሜሪካ በወቅቱ የቴክኖሎጂ ልቀቷን ለዓለም ያስመሰክረችበትን ይህን የመርከቦች መተላለፊያዎች መጥ ግንባታ ከግንባታ ባለቤቷ አሜሪካ ይልቅ ቻይና አዛዥ ናዛዥ ሆናበታለች ሲሉ ነው ነገሩን ከንግድ ከጦርነቱ በላይ አግዝፈው የቻይናን የፓስፊክ ቀጠና ተስፋፊነት በማውገዝ ከፓናማ ቦይ ላይ እጇን ታነሳ ዘንድ ለፓናማ መንግስት ማስጠንቀቃቸው፣ ይህ ብቻ አይደለም። የፓናማ መንግስት ቦዩን ከቻይና ተጽዕኖ የማያላቅቅ ከሆነ አሜሪካ ቀድሞ በባለቤትነት ታስተዳድረው እንደነበረው አሁንም የግሏ ልታደርገው ትችላለች ሲሉ በተደጋጋሚ የዛቱ ነው። ለመሆኑ ትራምፕ እንዲህ ትኩረት ሰጥተው የሚያወሩለት የፓናማ ቦይ ኢኮኖሚያዊና ፖለቲካዊ ጠቀሜታው ምን ያህል ነው? ትራምፕ አሁን ላይ ቦዩ እንዲመለስ የሚፈልጉበት ዋነኛው ጉዳይ የብሔራዊ ደህንነት የመቀለስ ስጋቶችን ለመቀነስ እንደሆነ ይገልጻሉ። በበዓለ ሲመታቸው ወቅትም የፓናማ ቦይ ለሀገራችን ወሳኝ ነው፣ በቻይና ጥቅም ላይ እየዋለ ነው። የፓናማ ካናልን ለፓናማ ሰጠን እንጂ ለቻይና አልሰጠንም፣ ስጦታውን አላግባብ ተጠቅሞበታል ሲሉ መናገራቸውም የዚሁ ማሳያ ነው። ቁጥሮች ግን የሚናገሩት ከዚህ በተቃራኒው ነው። ቦዩ ከሚያስተናግደው 72 በመቶውን የአሜሪካ ጭነት ያስተላልፋል። የቻይና ጭነት 22 በመቶ ገደማ በመሆን ሁለተኛ ደረጃ ላይ መቀመጡን ነው የፓናማ ቦይ ባለስልጣን ያስታወቀው። በእርግጥ ቻይና በፓናማ ውስጥ ትልልቅ ኢንቨስትመንቶች አሏት። ትራምፕም ያስፈራቸው የቻይና በፓናማ ያላት ተስፋፊነት ነው። ተንታኞች እንደሚሉት ከሆነ የፓናማ ቦይ ለአሜሪካ የፓስፊክ ውቅያኖስ ንግድ ብቻ ሳይሆን ወደፊት ከቻይና ጋር ወታደራዊ ግጭት ከተፈጠረም ወሳኝ ቦታ ይሆናል። ማጠንጠኛና መነሻ ጥፋቱም ይኸው ጉዳይ ነው። በደቡብ ቻይና ባህር ከአምስት ሀገራት ጋር አሜሪካ ተጎራብታ ሀገራቱ በቀጠናው ይገባኛል ጥያቄ ቢያነሱም ቻይና ግን የዓለማችንን ግዙፉን የጦር ሰፈር በስፍራው ገንብታ ፓስፊክንና ቀጠናውን ለብቻዋ ለትናኝበት ቆርጣ የተነሳች ትመስላለች። ከቢጫ ባህር እስከ ሩሲያ ድንበር ባለው የባህር ላይ ቅርምት የበላይነት ውስጥ አሜሪካ እንደ ድሮ ፓስፊክ ላይ ለማዘዝ እጇ ተይዟል። በቢጫ ባህር በየጊዜው ከባሊስቲክ እስከ ታክቲካል የጦር መሳሪያዎች ሙከራ የምታደርገው የኒውክሌር ባለቤቷ ሰሜን ኮሪያ ቀጠናው ላይ ስጋት ፈጥራለች። በዚህኛው ጠርዝ ደግሞ ቻይና አሜሪካና ወዳጆቿ ላይ ስጋት የሚፈጥር የጦር የበላይነት ማሳየቷ ዶናልድ ትራምፕ ፓናማ ቦይን የራሳቸው ካላደረጉ በፓስፊክ የንግድና የጦር መርከቦችን እንዳሻቸው ለማመላለስ የሚችሉበት አግባብ ገደብ እንደሚችል አመላካች ፍንጭ በማየታቸው ነው ፓናማ ላይ ትኩረት ያደረጉት የሚሉም አልጠፉም። ፓናማ መንግስት ደግሞ ይህንን ይላል። አድካሚውንና ረጅሙን ከአትላንቲክ ውቅያኖስ እስከ ፓስፊክ ወራት የሚፈጅ መንገድ በአጭር ጊዜ ውስጥ የሚያገናኘን የዓለም የልብ ትርታ የዓለም ህዝቦች ሁሉ ድልድይ የሆነው ይህ ቦይ የፓናማውያን እንጂ የአሜሪካውያን አይደለም በሚል በተደጋጋሚ መግለጫ ይሰጣሉ። ብላክ ሮክ የተሰኘ የአሜሪካ የኢንቨስትመንት ተቋም ፓናማን ጨምሮ 43 ወደቦችንና የመርከብ ማሳለጫ ስፍራዎችን ለመግዛት በሂደት ላይ መሆኑን የሲኤንኤን ዘገባ አመላክቷል። ፓናማ መንግስት ግን የፓናማ ቦይ የማይሸጥ የማይለወጥ የትውልድ ቅርስ እንደሆነ ተናግሯል። በሌላ በኩል ፓናማ ቦዩን የማትሸጥ ከሆነ አሜሪካ ሁለት ሺህ ወታደሮቿን በማስፈር በቦዩ ላይ የደህንነት ዋስትና እንዲኖራት ትፈልጋለች። የፓናማ ፕሬዚዳንት ጆሴ ራውል ሙሊኖ ይህንን የትራምፕ ወታደሮችና ስፍራ ሀሳብ ውድቅ አድርገዋል። ሲኤንኤን በዘገባው ይህ ሁሉ ጫና ፓናማ ላይ የሆነ ያለው ቻይና በስፍራው ያላት ተስፋፊነት ለአሜሪካ የሚዋጥ ስላልሆነ ነው ይላል። ዘገባው ይቀጥላል። ሁለት ግዙፍ ዝሆኖች ታግለው ላይሸናነፉ ተጎጂው ሳሩ ነውና ፓናማ በሁለቱ የዓለም ባለ ግዙፍ ኢኮኖሚ ሀገራት መካከል የተጀመረው የንግድ ጦርነት ታሪፍ ጭማሪ 125 በመቶ ጭማሪ ለ84 በመቶ ደርሶ የዓለምን የንግድ ማዕበል እየናጠ እነሱ ዛሬ በፓናማ ትግላቸውን ቀጥለዋል። የትግል ሜዳ የሆነችው ፓናማ የሌሎች ሀገራትን ታሪፍ ለቀናቶች በሄደር ላቆዩት ትራምፕ የቻይና ጉዳይ ከታሪፍ አልፎ ፓናማ ላይ እንዲሻገር አድርጎታልና ሁለቱ ባለ ግዙፍ ኢኮኖሚ ኃያላን አገራት ትግላቸው ከንግድ ጦርነቱ ባሻገር ቦዩ ላይ አርፏል። አሁን ወደ ዕለቱ የዓለም ጉዳይ ትንታኔያችን እናልፋለን። የዩሴድ እርዳታ የተቋረጠባቸው የደቡብ ሱዳን ክሊኒኮች የተዘጉ እንደሆነ ተሰምቷል። በዚህም በሀገሪቱ የተከሰተውን የኮሌራ በሽታ በተገቢው ምላሽ መስጠት እንዳልተቻለ ነው የተገለጸው። እስካሁንም አምስት ህጻናትን ጨምሮ በድምሩ ስምንት ሰዎች በኮሌራ ህይወታቸው ስለማለፉ ነው የተሰማው። የአሜሪካ እርዳታዎች መቋረጥ ለአፍሪካ ሀገራት እንደ ማንቅያ ደወል ሊሆንም ይገባል ስለመባሉ የዛሬው ዓለም አቀፍ ጉዳይ ትኩረት አድርጎበታል። ገናና ብርሃኑ ይቀጥላል። የአሜሪካን ድጋፍ ተማምነው ነው በጽኑ እንቅልፍ የኖሩ የአፍሪካ ሀገራት አሁን ላይ በዶናልድ ትራምፕ ውሳኔ በተቋረጡት እርዳታዎች በአህጉሪቱ እዛም ሲም በርካታ ቀውሶች እየተፈጠሩ ነው። ለእርስ በእርስ ጦርነት እያሟሟቀች በምትገኘው ደቡብ ሱዳን ህጻናት በኮሌራ በሽታ እየሞቱ እንዳለ ዓለም አቀፍ የመገናኛ ብሷን ዘግበዋል። ምክንያቱ ደግሞ ለደቡብ ሱዳን ክሊኒኮች ዋነኛ የመድኃኒት አቅራቢ የነበረችው አሜሪካ እርዳታዋን በማቋረጧ እንደሆነ ተነግሯል። በደቡብ ሱዳን የአሜሪካ እርዳታዎች መቋረጣቸው ዜጎች መድኃኒት ያገኙ ብቻ ሳይሆን በርካታ ክሊኒኮች ጨርሶውንም እንዲዘጉ አድርጓል። በአሁኑ ወቅት በደቡብ ሱዳን ምስራቃዊ ጆንግሌ ግዛት በኮሌራ በሽታ የተያዙና ሕክምና በማግኘት ተስፋ ውስጥ ሆነው ለሶስት ሰዓታት ሲጠባበቁ የነበሩ አምስት ህፃናትን ጨምሮ በአጠቃላይ ስምንት ሰዎች ህይወታቸው አልፏል። በእንግሊዝ የተመሰረተ ዓለም አቀፍ የበጎ አድራጎት ድርጅት እንዳስታወቀው በደቡብ ሱዳን የጤና ተቋማት መዘጋት በአሜሪካ ፈርስት ፖሊሲያቸው የሚታወቁት ፕሬዚዳንት ዶናልድ ትራምፕ ለዓለም አቀፍ የጤና ፕሮግራም ሀገሪቱ ትሰጥ የነበረውን የገንዘብ ድጋፍ ከ ማቋረጧ ጋር ቀጥታዊ ግንኙነት እንዳለው አስታውቀዋል። አሜሪካ በደቡብ ሱዳን 27 ለሚደርሱ የጤና ተቋማት ድጋፏን ታደርግ እንደነበረ የተገለጸ ሲሆን አሁን ግን እርዳታዋን በማቆሟ ሰባት የጤና ተቋማት ሙሉ ለሙሉ እንዲዘጉ ሆነዋል። በቀሪዎቹ 20 ጤና ተቋማትም ከስድስት መቶ በላይ ሰራተኞች እንዲቀንሱ ተደርጓል። በአሜሪካ የገንዘብ ድጋፍ በደቡብ ሱዳን ታካሚዎችን ወደ ሆስፒታሎች ይወስዱ የነበሩ ተሽከርካሪዎች ስራ በማቆማቸው የኮሌራ ታማሚዎች ከ40 ዲግሪ ሴልሺየስ የሰውነት ትኩሳታቸው ጋር እየታገሉ ተስፋ ያደረጉባቸው ሆስፒታሎች ለሰዓታት በእግራቸው ለመጓዝ ተገደዋል። የአሜሪካ ከዘጠና በመቶ በላይ የእርዳታ ቅነሳዎች በሚቀጥሉት ዓመታት በሚሊዮን የሚቆጠሩ ሄደ ሀገራት ዜጎችን ለራብና በሽታ የሚያጋለጥ ይሆናል ተብሏል። በርካታ ሰዎች በምግብ እጦት በኤድስ በሳምባ ነቀርሳና ወባ ምክንያት ሊሞቱ እንደሚችሉ ባለሙያዎች አስጠንቅቀዋል። በእርግጥም ደቡብ ሱዳን የበርካታ ዜጎቿ ለችግር መጋለጥ ሙሉ ለሙሉ የሚደረግላት ድጋፍ ቆሞ ሳይሆን የሀገሪቱ መንግስት የሚደረጉ እርዳታዎችን ለራሱ ዓላማዎች በመጠቀሙ እንደሆነ አንድ በደቡብ ሱዳን የአሜሪካ እርዳታ ስራዎች ቃል አቀባይ ገልጿል። ሮይተርስ ቃል አቀባዩ ነገሩኝ ብሎ በሰራው ዘገባ የአሜሪካን ግብር ከፋዮች የደቡብ ሱዳን መሪዎች ኃላፊነት የጎደለው ብልሹ አሰራራቸውን ደግፉ ብለን እርዳታ ልንጠይቃቸው አንችልም ስለማለታቸው አስነብቧል። የደቡብ ሱዳን መንግስት በበኩሉ መጠነ ሰፊ ሙስና መኖሩን አምኖ ቢቀበልም ፕሬዚዳንት ሳልቫኪር ቤተሰባቸውን ጨምሮ የቀረበባቸውን የሙስና ክሶች ውድቅ አድርገዋል። በደቡብ ሱዳን አሁንም ቢሆን በሙስና ስጋት ምክንያት የሰብአዊ እርዳታዎች እንዲከፋፈሉ እየተደረገ ያለው መንግስት ሰይባ ያልሆኑ ድርጅቶች በኩል ነው። ከአሜሪካ የገንዘብ ድጋፍ ቅነሳ በተጨማሪ ከሌሎችም ሰብአዊ ድጋፍ ሰጪ ድርጅቶች የሚገኘው እርዳታ እጅግ በመቀነሱ የደቡብ ሱዳን የሰብአዊ እርዳታ ምላሽ ይበልጥ ተዳክሟል። የህፃናት አድን ድርጅት በጀት ባለፈው አመት ከነበረበት የ50 ሚሊዮን ዶላር በዚህ ዓመት ወደ 30 ሚሊዮን ዶላር ዝቅ ብሏል። ከደቡብ ሱዳን 12 ሚሊዮን ህዝብ አንድ ሶስተኛ በላይ የሚሆነው ከዚህ በፊት በነበሩት ግጭቶችና የተፈጥሮ አደጋዎች ከአካባቢው የተፈናቀለ ነው። አሁን ደግሞ የተባበሩት መንግስታት ድርጅት እንደሚለው በሰሜን ምስራቅ የተማማቅ የሚገኘው ግጭት ሀገሪቱን ወደ አዲስ የእርስ በርስ ጦርነት ሊገፋፋት እንደሚችል አስጠንቅቋል። በእርግጥም የኮሌራ ወረርሽኝ ለደቡብ ሱዳን አዲስ አይደለም። ባለፈው አመት በጥቅምት ወር ላይ ወረርሽኙ እንደተከሰተ ታውጎጆ የነበረ ሲሆን በጊዜው አርባ ሺህ የሚጠጉ ሰዎች በበሽታው ተይዘው እንደነበር ተገልጿል። ከዛም ውስጥ ሰባት መቶ የሚደርሱም ሕይወታቸውን ስለማጣታቸው ዩኒሴፍ ይፋ አድርጎ ነበር። ኮሌራ በተለምዶ በንጽህና ጉድለት የሚከሰት በሽታ ሲሆን ተገቢውን ህክምና ካላገኙ በሰዓታት ውስጥ ለሞት የሚደርግ ነው። ጦርነት ካለ መፈናቀል ይኖራል። መፈናቀል ካለ ደግሞ ንጽህና ቅንጦት፣ ይሁንና ኮሌራ ይከሰታል። በእርግጥም የምዕራቡና የተቀሩ ዓለም ሀገራት በቀጠናዊና ከፍ ሲልም በአህጉራዊ ደረጃ አዋጭ የሆኑ የፖለቲካና ኢኮኖሚያዊ ፖሊሲዎች ጨዋታዎችን ሲጫወቱ የአፍሪካ ሀገራት ግን ወደፊት በእርዳታ የሚሰጣቸውን ድጋፍ ሳይቀር የበጀታቸው አንድ አካል ሲያደርጉ ኖረዋል። አሁን የዶናልድ ትራምፕ እርዳታ መቋረጥ በጽኑ እንቅልፍና በመንደር እሳቢዎች ላሉ የአፍሪካ መሪዎች የማንቂያ ደውል መሆን አለበት የሚሉ የአልጀዚራ ዘገባ እንደ አውሮፓ አቆጣጠር ጥራያ ላይ ፕሬዚዳንት ዶናልድ ትራምፕ የውጭ እርዳታ ግንባታ ለዘጠና ቀናት እንዲቆም የሚል ውሳኔያቸው በአፍሪካ ብቻ ሳይሆን በዓለም ላይ ባሉ ውደ ሀገራት ላይ የሚያሳድረው ተጽዕኖ ቀላል እንደማይሆን አስቀምጧል። እንደ አውሮፓ አቆጣጠር በ2023 ዩኤስኤይድ ከሰሃራ በታች ላሉ ሀገራት በድምሩ 121 ቢሊዮን ዶላር መድቦ ነበር። የጤና እንክብካቤን ለማሻሻል፣ የምግብ እርዳታን ለማዳረስ እና ሰላምን ለማስፈን ያለመ ነበር። በአሁኑ ወቅት በአሜሪካ መንግስት የሚሰጡ እርዳታዎች ላይ ጥገኛ የሆኑ በሚሊዮን የሚቆጠሩ የሶስተኛው ዓለም ሀገራት ዜጎች ህይወት በአንዴ አስፈሪ ሁኔታ ውስጥ ገብቷል። ነጥብ 5 ሚሊዮን ከኤች አይ ቪ ጋር የሚኖሩ ደቡብ አፍሪካውያን በአሜሪካ እርዳታዎች ቀጥተኛ ድጋፍ የሚደረግላቸው ናቸው። በዚህም ነርሶችና ዶክተሮች በአጠቃላይ ከ15000 በላይ የጤና ባለሙያዎች በውጭ እርዳታዎች ደሞዛቸው የሚከፈላቸው ነበሩ። አሁን ግን እርዳታዎች በመቆማቸው ደቡብ አፍሪካ የኤች አይ ቪ ኤድስን ለመከላከል የምትሰጠው ምላሽ እጅግ ሊዳከም እንደሚችል ግምቶች ተቀምጠዋል። ከአፍሪካ ሀገራት ደቡብ አፍሪካ በብዙ እጥፍ በሁሉም ፖለቲካዊና ኢኮኖሚያዊ ዘርፍ የተሻለች ሆና ብትገኝም አብዛኛውን የጤናውን ዘርፍ በጀቷን በዩ የዩኤስ አይድ እርዳታዎች ስትሸፍን መኖሯ ስህተት እንደነበር የሚገልጹ ብዙ ናቸው። ሌላኛው ሀገር ኬንያም እንደዚያው በአሜሪካው ዩኤስ አይድ የተራድኦ ድርጅት በብዙ ስትደገፍ የኖረች ነች። እንደ አውሮፓ አቆጣጠር ከ1999 እስከ 2023 ለወላጅ አልባ ህጻናት ማሳደጊያ ብቻ 16 ሚሊዮን ዶላር ተቀብላለች። በዚህም እርዳታ 50 ሺህ ህጻናትን ማሳደግ ችላለች። ኬንያም ልክ እንደ ደቡብ አፍሪካ ሁሉ በራሷ ልትፈጽመው የምትችለውን ጉዳይ ባላስፈላጊ ዩኤስ አይድ ጥገኝነት እንዳሳለፈች የሚገልጹ አሉ። አሁንም ቢሆን የኬንያ መንግስት ሙስናን መጸየፍ ከ ከቻለና የመንግስት አላስፈላጊዎችን መቆጣጠር ከቻለ እንዲሁም መልካም አስተዳደርን ካሰፈነ የተቋረጠውን የአሜሪካ እርዳታዎች በራሱ መሸፈን እንደሚችል ዘገባው ያሳያል። አለም አቀፍ ጉዳዩን ስናዘጋጅ አልጀዚራ፣ ሮይተርስና አፍሪካ ኒውስን በምንጭነት ተጠቅመናል።